ውይ አማቻችን ምን አጋጠመው? ዛሬ ስማ፣ ርዕሱን አይቼ እንዴት እንደደነገጥኩኝ። አጋጣሚ ወጣ ብዬ ዞሮ ዞር ስል ነበር ብዬ የመጣውትኝና ይህንን ቪዲዮ ሳይ በቃ አላቅም። ተንብኔሉ ና አይቼ ግን እኔ እንጃ። በቃ ራሳችሁ ላይ አታማርቱ፣ የሆነ ጥሩ ያልሆነ ነገር አትስሩ በእናታችሁ። እንዴት ክቡ እንዳልኩኝ እግዚአብሔርን ነው ምላችሁ ና ብሩክ። ዛሬ ሀይሜ በጣም የተጨነቀችበት የተፈተነችበት። ብሩክ ደግሞ እንደምታዩት እንግዲህ ያለውን ነገር ሁሉ ሰጣጧቸው ተቀባብለውት ጎድተውት እንግዲህ ሀይሚን አምጡልኝ እያለ ይገኛል። ቤኪ ግን በነገራችን ላይ ያደረከው ነገር ደስ የማይል ነገር አንድ አንድ ነገር አለ፣ እሱን የምናገር ይሆናል። አንድ ፓርቲ የሆነ ደስ የማይል ነገር ስናገር ሰምቼ አለውኝ እና አስቸጋሪ ነው። ዋ እኔ እንጂ አላውቅም። ከባድ ነገር ነው እያየው ያለትኝ እና ሌላኛው ደግሞ እንግዲህ በዛሬ ውሏቸው በደንብ እናወራለን። ሌላኛው ሌላኛው ትልቁና ዋነኛው አነጋጋሪው ደግሞ ብሩክ የፀጉሩ ስታይል የአለባበሱ ስታይል ብዙ ቅሬታን ቅራኔን እየፈጠረ ይገኛል። ከዛ አንጻር ምን አይነት ሀሳብ ትሰጭኛለሽ ወይ ትሰጫለሽ ብትሉኝ የራሱ የምለው ነገር ይኖራል። ትናንትም ከትናንት በፊትም በሰራሁት ቪዲዮ ላይ ብዙ ነገር እያልኩኝ ነበር ስለ ብሩክ ማለት ነው። ኢንዌይስ ግን ትናንት ከትናንት በፊትም ብቻ ሳይሆን ባለፈው ከሀይሚ ጋር የተጣላ ታይም ላይም የሆነች ቪዲዮ ቲክታክ ላይ ለቁ ነበር። በዛች ቪዲዮ ላይም ሀሳብ ሰጥቼ ነበር። ኤኒዌይስ ግን ዛሬ ላይም ብዙ ሰዎች እያነሱት ስለሚገኝ ማንሳት ግድ ይሆንብኛል እና አነሳዋለሁ ማለት ነው። እና ዛሬ ሀይሚ በጣም በከባዱ የተፈተነችው በጣም አስቸጋሪ ነው እንግዲህ ኢትዮጵያ ውስጥ ማለት ነው። እግዚአብሔርን ነው ምላችሁ። በጣም አስቸጋሪ ነው፣ በተለይ ደግሞ ከአዲስ አበባ ወጣ ያለ አካባቢ ስትኖሩ ረ አዲስ አበባ ራሱ አዲስ አበባ፣ በእርግጥ በጊዜ ወጣችሁ በጊዜ ከገባችሁ ከተሸከፋችሁ ጥሩ ነገር ነው። ከዛ ውጭ ግን ሌላ አካባቢዎች በጣም አስቸጋሪ ነው። ለማንኛውም ስላለው ነገር አወራችኋለሁ። ስለሌብነት ሌብነት ስለ ስርቆት ስለ ዘረፋ ምናምን ነግራችኋለሁ። በቅድሚያ እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች ስለመጣችሁ ከልብ አመሰግናለሁ። እንግዲህ እንደነገርኳችሁ ጎንደር ነበርኩኝ። ከጎንደር ወደ ባህር ዳር መጥቻለሁ። ባህር ዳር በጣም ደስ የምትል ከተማ ነች። አምስት ቀን ሆኖኛል ኦልሞስት እና አልወጣውም ነበር። አምስት ቀን ሙሉ ቤት ነበርኩኝ። ዛሬ ግን ወጣ ብዬ ጸጉሬን ተሰራው። ደስ የሚሉ የገበያ ማዕከሎችን አየሁ። ደስ የሚሉ የባህር ዳርቻዎችን አየሁኝ ምናምን ደስ ይላል፣ እና ጥሩ ጊዜን አሳልፈ አሳልፈ መጥቻለሁ። ነገ ከነገ ወደ ደግሞ በቪዲዮ እንድሰራላችሁ ከፈለጋችሁ ቤቷ ባህር ዳርን በትንሿ በትንሿም ቢሆን እንዳሳያችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ይዤላችሁ እመጣለሁ። በጣም ከተማዋ በጣም የምታምረው በነገራችን ላይ በጣም ከምነግራችሁ በላይ ማለት ነውና እስኪ ሀሳብ አስተያየታችሁን አስቀምጡልኝ። በቪዲዮ ቆንጆ በሆነ ካሜራ ቀርጬ የማስተላልፍላችሁ ይሆናል። ደስ የሚል ቪው አለው ማለት ነው እና ወደ ዛሬው ቪዲዮ ስመጣላችሁ፣ እንግዲህ ብሩክ ተጉርቼ ተመትቻለሁኝና ሃይሚ የሰጠሽኝ ውድ ስጦታ ወርቅ ነበረ፣ እሱንም ወስደውብኛል እያለ ነው የሚገኘው። ቤኪ ነው የደወለላት። በነገራችን ላይ ለሀይሚ ቤኪ ደውሎላት ነይ ብሏት መጣች እና ቤኪን እቃወመዋለሁ ያልኩትን ፓርት ንገራችሁ እንዲህ ምን ሆነ ምናምን ስትለው ማርያም እነ ይማተ ተጎድቷል ምናምን እያልክ ነበር። በውሸት እየመልክ ነው። በእርግጥ ያው ሰውነህ ፍጹም አይደለም፣ አትሳሳትም አይባልም ግን የተሳሳተ ቃላት ስለተጠቀምክ ደስ ስላላለኝ ነው ሳልናገር ማለፍ አልፈልግም። በውሸት እግዚአብሔር በቃ ፈጣሪያቸውን ሲጠሩ ደስ አይለኝም። የእውነት ነጭ ውሸት ነጭ ውሸት ሲሆን ደስ አይልም። እና ብዙዎቻችን ስለምንሳሳት ነው፣ እኔንም ጨምሮና ከስህተታችን ከድርጊታችን ብንቆጠብ የተሻለ ነው ብዬ ነው ማስበው። እና ቤኪ ምርጥ ሰው በቪዲዮ ስለመጣ በነገራችን ላይ ደስ ብሎኛል። አብዛኛውን ጊዜ ከካሜራ ጀርባ ነው የሚሆነው፣ ስለዚህ ይኖር አይኖር አይታወቅም፣ ብዙ ጊዜ ማለት ነው። ካሜራማን ነው፣ ኤዲቲንግ ኤዲተር ነው፣ ኤዲት ያደርጋል ቪዲዮችን። በጣም የብዙዎቹን ዩቲዩበሮች ኤዲት የሚያደርገው እሱ ነው እና ቤኪ ያው እቺ ፓርት ደስ ስላላለችኝ ነው። ፕራንክ እንደሆነ ውሸት እንደሆነ እያወቅ ማርያምን ስትላት ነበረ፣ ለሀይሚ ስታወራት። ኤኒዌይስ ግን ያ ነገር ባይሆን የተሻለ ነው ብዬ ነው የማስበው። በስሙ በከንቱ ስሟን መጥራት የለብንም እና ወደ ሌላው ደግሞ ሳልፍላችሁ ሀይሚ እየበረረች እየበረረች ነው የመጣችሁ። እስትንፋሷ ነው፣ በቃ ያለ እሱ አይሆንላትም። የእውነት እውነት። ዋው ደስ የሚል ጓደኝነት፣ ደስ የሚል ፍቅር ላይ ናቸው፣ ደስ የሚል መተሳሰብ ላይ ናቸው። እግዚአብሔርን ነው የምላችሁና መጨረሻቸውን ያሳምራቸው፣ ያሳምርላቸው ከሰው ከምቀኛ ከሆረኛ ከሸረኛ በቃ ከሚወራው መጥፎ ነገር ሰውሮ ጠብቋቸው። በቃ በደንብ ተንከባክቦ ማለት ነው፣ ጥሩ ደረጃ ላይ ያደርሳቸው። ሌላ ምንም ነገር ልል አልችልም እና አስቸጋሪ ነው። ብቻ አንዳንዴ በጣም ስትዋደዱ ስትፋቀሩ፣ ብዙ ነገሮች አሉ። እኔም በራሴ የገጠመኝ ነገር ስላለ ማለት ነው። አንድ ሰው እንግዲህ አሁን እኔ ቆየው ብዙ ዓመቴ ነው ጓደኛ አልነበረኝም እስከዛሬ ምክንያቱም የኔ የምለው ሰው እኔ ፈልጌው ሳይሆን ወይሱ ፈልጎኝ ሳይሆን እግዚአብሔር በወደደውና በፈቀደው ቀን እና ቦታ ጊዜ እንዲያገናኘኝ እግዚአብሔር ምስክሬን ነው ምላችሁ። እኔ እያለቀስኩም በይ እየወረድ ነው ይህን ነገር ማወራላችሁና አንተ ስጠኝ በአንተ በፈለግክ በፈቀድክ ቀን ይሄ ያንቺ ሰው ነው ብለ ስጠኝ ብዬ ጸልያለሁ። እግዚአብሔር ይመስገን ሳልውል ሳላድርም ጸሎቴ ተሰምቶ የኔ የምለውን ሰው ተቀብያለሁኝ ተሰጦኛል። እግዚአብሔር ይመስገን መጨረሻችን ያሳምረው። እንግዲህ አንዳንዶቻችሁ ያው ታውቁት አላችሁ፣ ዩቲብ ላይም ፖስት አድርጌው ነበረ ቪዲዮ፣ ሾርት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ቲክታክ ላይም ፖስት አድርጌዋለሁ። ብዙ ቪዲዮዎች አሉት። በነገራችን ላይ አጋጣሚ ወንዝ ስንሄድ ምናምን ደስ የሚል ቦታ ስንሄድ እየቀረዝኩት ብዙ ቪዲዮ አለ። እሱንም ገብታችሁ ማየት ትችላላችሁ እና ብዙ ምቀኞች አሉ። በቃ ስትዋደዱ ስትፋቀሩ፣ በመሀላችሁ ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል። ከየት መጣ ማትሮስ? በቃ ሳታውቁት የሆነ ሰው ይመጣል በህይወታችሁ ዝም ብሎ ከነመፈጠሩ ከነመፈጠሩ የማታቋት የማታቁት ሰው ይመጣል በህይወታችሁእና እና ያንን ፍቅር ያንን ትዳር ያንን ጓደኝነት ለመነጣጠል ለመገነጣጠል ነው የሚፈልጉት እና አስቸጋሪ ነው። እና ይህንን ላነሳ የፈለግኩት ነገር ምንድን ነው? ሀይሚና ብሩክ መቼ ማንም ነገር አይለያችሁ። በቃ አንዳንዴ በጣም እየተዋደዳችሁ የሚለያዩ ሰዎች አሉ። ለምን? በሶስተኛ በአራተኛ ወገን ሰዎች ማለት ነው፣ በመጥፎ ሰዎች፣ በአጭሩ ሰይጣን በሚልካቸው ሰዎች ማለት ነው። እና ከዛ ነገር ሁሉ ተቆጥባችሁ እግዚአብሔር ጠብቋችሁ መጨረሻችሁ እንዲያምር ትልቁ ምኞቴ ነው እና እና እንግዲህ ሀይሜ ስጦታ ሰጠዋለች በእርግጥ ዩትዩበሮች የተንደላቀቀ ህይወት ነው የሚኖሩት የእውነት ለመናገር ማለት ነው ለምን የሚያረጉትን ጫማ ውድ ነው የሚያረጉት ጃኬት ውድ ነው በቃ ልብሳቸው ውድ ነው የሚይዙት ስልክ በጣም ውድ ስልክ ነው ወርቅ ያደርጋሉ ከዛ በላይ በተለይ ደግሞ እንደ አብርሽም እንደ ሀይሚም እንዲሁም ደግሞ ብሩክም አይነት ሰዎች ማለት ነው እና እንደ እኔ እንደ እኔ በእርግጥ በጊዜ ወጣችሁ፣ በጊዜ ከገባችሁ፣ አዋዋላችሁን ካወቃችሁ፣ ጥንቁቅ ከሆናችሁ እንኳን አዲስ አበባ ሌላ አካባቢ ምንም ላይነካችሁ ምንም ላትወሩ ትችላላችሁ። ግን አንዳንዴ ደግሞ እንዲ ውድ ናቸው ብለን የቅንጦት ነገሮች ደግሞ ህይወታችንም ሊያሳጡን ይችላሉ፣ ህይወታችን ሊጎዳ ይችላል እና ከሌባ ራሳችን መጠበቅ አለብን ብዬ ነው የማስበው። ይህን ነገር እንደ ቀልድ አወሩት እንጂ በጣም አስቸጋሪ ነው። የእውነት ለመናገር ኢትዮጵያ ውስጥ እኔ እንደውም ዛሬ አክስቴ ነበረች እና ውድ ወጥች የቆየች ስመጣ የሆነች ጆሮ ጌጥ አድርጌ ነበር። ወርቅ ነው የምትመስለው፣ በጣም ነው የምታብረው ጆሮ ጌጧ ማለት ነው እና እንዲ፣ ይሄ ወርቅ አድርገሽ ነው ወጣ ሄድሽ እያለችኝ ውላ ነበር። እንዴ ለምን አይደረግም እኳ አለችኝ። አረ አርቲፊሻል ለም ወርቅስ አይደለም ምናምን እያልኳት ነበረ። እና አስቸጋሪ ነው። እና እንደዛ ስለሆነ አድርጎ ይገባችኋል። ለፍታችሁ ነው ደክማችሁ ነው ይህንን ወርቅ ያመጣችሁት በራሳችሁ ጥረት ነው። ማንም ሰው ምንም ማለት እኛ ብንደግፋችሁም ብናንበረታታችሁም አለንላችሁ ብንላችሁም ግን ደግሞ በላባችሁ ነው ያገኛችሁት። ግን አንዳንዴ መጥፊያችሁ እንዳይሆን እፈራለሁ። እግዚአብሔር ነው ምላችሁና ሀይሚም ተሰጧት አልተቃላችሁ፣ የወርቅ ስጦታ ብሩክም እንደዚያው እና መሰጣጣታችሁ ጥሩ ነው ሳለ ግን ደግሞ አንደኛ ወይ ሚዲያ ላይ ስታወጡ በእርግጥ ለእኛ ደስታ ብላችሁ ነው። እኛን ደስ እንዲለን ሀይሚ ለብሩክ ስትሰጠው ስጦታ ደስ ይለናል። ብሩክ ለሀይሚ ሲሰጣት ስጦታ ደስ ይለናል የሰው ደስታ ስለሚያስደስተን ነው እና እናንተም ያናሰባችሁ ይመስለኛል ቪዲዮ የምትቀርጹት። ግን ቀረጻችሁም አልቀረጻችሁም ጥንቃቄ ማድረግ የተሻለ ነው ብዬ ሀሳብ አስቤት የንሰጣለውኝ ብዙዎቻችሁ ደንግጣችኋል። ብሩክ እራሱ እንደው እኔ ልጨነቅላችሁ እያለ ነበረ። ክፉ አይንካ ብሩክ፣ ሀይምዬ በጣም ተጨንቃ ነበረ። ለማንኛውም ግን ፍቅራችሁ ደስ ይላል። ቤኪ ራሱ ጥሎ እስከ መውጣት ደርሷል፣ አይታችሁት ከሆነና በቅናት እያበደ ነው። እኛም በቅናት ፍርፍርፍር እያልን ነው። የእውነት ለመናገር እንደው ጓደኛ ባይኖረኝም እኔማ አብዳል። ይህን የሰሞናቸውን ፍቅራቸውን ወይ የሰሞኑን መቀራረብ አይቼ እኔማ ባብድ ነበር። ለማንኛውም ግን እኔም ከባሌ እርቄያለሁ፣ ናፍቆኛል፣ አልዋሻችሁም። እንግዲህ እግዚአብሔር ጸልዩልን ይሉን፣ እስኪ እግዚአብሔርን አንድ ቤት ሆነን አንድ ኑሮ እየኖርን አንድ በቃ ነ አንድ ሆነን እንድናይ። በቃ አንዳንዴ በርቀት በጣም ብዙ ነገሮች ሊፈጠሩ ይችላሉ። ጸልዩልን፣ በሰላም ደግሞ ጥሩ ትዳር ጥሩ ህይወት እንድንኖር ማለት ነው። እኔ ወዶች እና ሃይሚና ብሩክ መጨረሻችሁ ይመር። ደስ ይላል ያላችሁ ነገር ያው፣ የመልስ የምትገን ጠብቅ። ታውቃታለህ፣ ሃይሚን ምንም የሚጠፋት የሚቀራት ነገር የለም። ጠብቅ። እንግዲህ ምንም ማድረግ አይቻልም። ቻል አድርገው፣ ይነጋል። ግን እንዴት አያችሁት? የዛሬው ቪዲዮ አስተማሪ ነው። እኔ ደስ ይለኛል፣ አንዳንዴ የሚለቁት ቪዲዮ እግዚአብሔርን ነው የምላችሁ፣ የውሸት አለም አይደለም የሚኖሩት፣ የውሸት ሳቅ አይስቁም፣ የውሸት ደስታን አያሳዩንም፣ የውሸት ኑሮ አይኖሩም። በጣም ከምወዳቸው ደስ ከሚለኝ ነገር ማለት ነውና ትክክለኛ ነገር ነው የሚያመጡት። ፕራንክ ቢሆንም ይናገራሉ። ያ ነገር ደግሞ በጣም አስተማሪ ነገር ነው የሚሆነው። ወደ ብሩክ ጸጉር ደግሞ ስመጣላችሁ፣ እኔ የሆነ ቀን ላይ ተናግሬ ነበር፣ ብሩክ ተው ዱርዬ እየወንክ ነው ማለት፣ ዱርዬ የሚባሉ ወጣ ያለ ባህሪ ያላቸው ዝም ብሎ በቃ የወጣትነት ጊዜያዊ ነገር የሚያስደስታቸው አይነት ሰዎች መሀል አንዱ ነው እና ብሩክ ተረጋጋ ጸጉር የራስ ጸጉር ነው ያምራል ተናገር ያለው እኔም ዛሬም ብዙ ሰዎች አስተያየት እየሰጣቸው አይቼ ነው እና አንዳንዶቻችሁ ምን አገባችሁ በራሱ ስታይል እንቀሳቀስ እንደፈለገ ይሆን እያላችሁ አላችሁ። እኔ ደግሞ ይቅርታ አድርጉልኝ እና የማልወደውን ነገር እያየሁኝ እሱ ላይ የማያምረውን ነገር እያየሁ ያምራል ቀጥልበት፣ በርታ ልለው አልችልም። በእርግጥ ሀይሚ ራሱ ከዚህ በፊት ካስታወሳችሁ ቀለም ተቀብተው ነበር ጸጉሯን። እና አያምርም ይህን ቀለም አርጊ እንደዚህ አርጊ ምናምን እያሏት ብዙዎቹ። በእርግጥ እሷ ሴት ናት፣ እንደውም አያስጠላባትም ነበረ ቀለም መቀባት ምናምን ነገር። ሴት ልጅ ነች፣ በቃ ተዋት መፍቷ ነው ብዬ አልፌ ነበር። አሁን ደግሞ የብሩክ ደግሞ ጭራሽ ተሰርቶት ነው ያለው የእውነት ለመናገር ማለት ነው እና ማንነቱን በቃ አጠፋው። የእውነት እኔ ደስ የሚለኝ ነገር ፍሪዙ ጸጉሩ በጣም በቃ ጸጉሩ ያምራል፣ ግን ፍሪዝ ቢያደረገው የድሮ እንትኑ በጣም ያምራል። በእርግጥ የሰው ልጅ በብዙ ነገር ሊለወጥ ይችላል። ግን እኔ የጸጉሩን ለውጥ ወይ ደግሞ ጸጉሩን ያደረገበት ስታይል ደስ አይልም። እኔ እንጃ ሀይሚ ራሱ ይሄን ነገር የምትደግፈው የምትቀበለው አይመስለኝም። ግን ያው እሱ የራሱ ምርጫ ነው ምናምን ነገር። ግን እኔ እንደ እኔ ሀሳብ ስጭኝ ካላችሁኝ በጣም ስለምወደው ስለማከብረው፣ ይህን ስታይል ባይጠቀም ጸጉሩን ቢያሳጥር ይሆናል አይደል እስከዛሬ እስከ እንደነበረው አይነት ስታይል ቢኖረው ደስ ይለኛል። በአጭሩ ማለት ነው። ከክፋት አይደለም፣ ከመጥፎ ነገር ከቅናት አይደለም። በቃ ስለምንወዳቸው ስለምንወደው የሚያምርበትን ነገርም ሁሉ ግልጽ ነው። ያምርበታል አያምርበትም? እስኪ እናንተ ሀሳብ ስጡበት። ያሁን እያደረገ ያለው ነገሩ ደስ ይላል ወይስ አይልም? እግዚአብሔርን ነው የምላችሁ። እስኪ ከልባችሁ ሀሳብ፣ አስተያየት ስጡ። እንደኔ እኔ እኔ ደስ አላለኝም። አንደኛ ውበቱን ሁሉ አጥፍቶታል በቃ የጃማይካ ድሬድ ነው ያስመሰለው ጃማይካዎቹን ነው የመሰለው ሁለተኛ ነገር ደግሞ ጣም ጥሞታል አይታችሁ ከሆነ ሶስተኛ ነገር ሰርቶታል ልክ እንደ ሴት ተሰርቶታል እና ያ ደግሞ መሆን የለበትም የእውነት ለመናገር እና የዱሮ ፍሬ ፀጉርህ አጠራ አድርገ መልክህን ሳይደብቀው ፊትህን ሳይደብቀው ሳትሸፍን አጠራ አድርገ ብትጠቀም ወይም ደግሞ ጸጉርን ብታሳድግ እየተሻለና ውበት አለው ብዬ ነው የማስበው። ስትጣሉ ነበር እርስ በእርስ ምን አገባሽ ምን አገባህ እየተባባላችሁ። ጸጉሩን ለምን ያሳድጋል ብላ አንዷ ሀሳብ ስትሰጥ ምናገባሽ እያላችሁ ስትሰድባት ነበራችሁ። መብቷ መሰለኝ እናንተም ያምራል እንዳላችሁት፣ ወይ ደግሞ መብት ነው እንዳላችሁት እሷም ሀሳብ የመስጠት መብት አላት አይደለ እንዴ? ስለዚህ መጣላት መጋጨት የለባችሁም። ግን የሚያምረው ነገር የድሮ ስለሆነ ያንን መርጣለሁ እኔ። ስለነበረን ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየትም የምሰማ አለውኝ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ